የአፍሪካ ቀንድ የጂኦፖለቲካዊ እንቅስቃሴ በአንድ በኩል ውስብስብ ችግሮችን በሌላ በኩል ደግሞ መልካም አጋጣሚዎችን ይዘው የሚመጡ በርካታ ተለዋዋጭ ክስተቶች የሚስተናገዱበት ቀጣና ነው። በስውርም ይሁን በግልጽ የሀያላኑ ሽኩቻ በማይታጣበት በዚሁ ቀጣና የምትገኘው ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ከብረት የጠነከረ ከአለት የጠጠረ ጠንካራ የውስጥ አንድነት መፍጠር ግድ ይላታል። እርግጥ ነው ኢትዮጵያውያን ህብረታቸውና አንድነታቸው ከጠነከረ ደግሞ የማይሻገሩት መሰናክል የማያልፉት ችግርና የማይቋቋሙት ጫና አይኖርም። የኢትዮጵያን ብሔራዊ ጥቅም የማስጠበቅ ኃላፊነትና ድርሻ በአንድ ወቅት ያለ መንግስት ብቻ ሳይሆን ሁሌም የሚኖሩት ዜጎች ናቸው። የወለኔ ህዝብ ዲሞክራሲያዊ ፓርቲ ሊቀመንበር ፈይሰል አብዱላ አዚዝ እንደሚሉት እንደ ሀገር ኢትዮጵያ ብሔራዊ ጥቅሟ ተከብሮላት ተጽዕኖ ፈጣሪነቷን አስጠብቃ እንድትቀጥል ሁሌም ሀገርን ያስቀደመ የጋራ ጠንካራ አቋምን መያዝ ያስፈልጋል። ከዓለም መማር ያለበት ከእድሜም አንፃር ከምንም ብዙ አገሮች ከኛ ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ሃይማኖትን አያስቀድሙም፣ ዘራቸውን አያስቀድሙም፣ ምናቸውን አያስቀድሙም፣ የግል ጥቅማቸው ነ መጀመሪያ የሀገራቸውን ጥቅም ስለሚያስከብሩ ቀደሙ። ብዙ አልሞ ሄዳሉ፣ መስዋዕት ከፍሎ ሄዳሉ። እኛ ግን አንዳንድ ጊዜ ችግራችን ሃይማኖት እናስቀድማለን ባህላችን እናስቀድማለን የግል ኢንተረስታችን እናስቀድማለን። መሆን የለበት። ይህን ሁሉ የምታደርግልን አገር ስለሆነች የእሷን አድቫንቴጅ በምንም መንገድ ማስጠበቅ ግዴታ ነው። ስለ ሀገር ብሔራዊ ጥቅም ሲሉ በአንድነት መቆም ግድ የሚል ጉዳይ ነው የሚሉት የነጻነትና እኩልነት ፓርቲ ማዕከላዊ ኮሚቴ አባል አህመድ መሐመድ፣ የኢትዮጵያ ብሔራዊ ጥቅም ከመንግስትና ከገዢው ፓርቲም በላይ ነው ብለዋል። አገራችንን ደግሞ ከማንኛውም ነገር በፊት ከግል ፍላጎቶቻችን ባሻገር አገርን የምናስቀድም ማስቀደምን መቻል አለብን ብዬ አስባለሁኝ። ለምን አገር የሆነ አንድ ፓርቲ ብቻ የሚታደጋት አደለችም። የሆነ አንዱ የሚታደጋት ብቻም አደለችም። ኢትዮጵያውያን ህብረ ብዙ መልከብዙ ብዙ ሆነው ለጋራ ብሔራዊ ጥቅም ግን በአንድነት ዘብ የቆሙ ናቸው። ለብሔራዊ ጥቅማቸው በአንድ ላይ መቆማቸው ደግሞ የባዕዳን እጆች ጥፋትና ጥቃትን ለመከላከል እድል ፈጥሮ ለዘመናት ዘልቋል። በአሁኑ ወቅትም የኢትዮጵያን ብሔራዊ ጥቅም ለማስከበር የውስጥ ጠንካራ አንድነት መገንባትም የትውልድና የሀገር ህልውና የማስቀጠል ጉዳይ ነው። ይህም ኢትዮጵያውያን በውስጥ የሚያጋጥሙ አለመግባባቶችን በውይይት እየፈቱ ሰላምን እያጸኑ በጋራ መሻገር ጥቅሙ ከራስ አልፎ ለሀገርም ይተርፋል። ኢትዮጵያ ከሌለች እኛ የለንም። የእኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን። ሀገሪቷን መጠበቅ ሀገሪቷን ጥቅም ማስከበር ካለው መንግስት ጋር ተባብሮ መሄድ የመጀመሪያ ፕራዮሪቲ ኦብጀክቲቫችን ነው። ነፍጥ ያነሳውም አካል ለጊዜው እስኪ ነፍጡን ዘቅዘቅ አድርጎ ሀሳቡን ለንግግር እድሉን ሲከፍት በሌላውን በኩል በመንግስትም ቢሆን ለዚህ ነገር ላይ የራሱን የሆነ ትልቁን የአንበሳን ድርሻ ሲጫወት አገርን መታደግ ስለምንችል ሙሉ የዚች ሀገር እጣ ፈንታ በሙሉ የሚመለከተው አካል በሙሉ ወደ መነጋገሩ እና ወደ መወያየቱ እድል ብንመጣ እቺን ሀገር እንታደጋታለን። ነገ ትውልድ ለልጆቻችን ጥሩ ሀሳብ የተግባባ ትውልድ ማስረከብ እንችላለን ብዬ አስባለን። ኢትዮጵያ በውጭ ተመራጭና ተደማጭ ብሔራዊ ጥቅሟን የምታስከብር ሀገር ትሆን ዘንድ ከውስጥ አንድነት ባሻገር ጠንካራ ኢኮኖሚ መፍጠርም የግድ ይላል። አሁን ላይ በዚሁ መንገድ ጉዞዋንም ጀምራለች። ገና ያላለቀ የሀገረ መንግስት ግንባታ ያለባት በመሆኑ የውስጥ አንድነት ማጠናከር የሚገባውም ለዚሁ ነው። የሀገሪቱ የዲፕሎማሲ የሽክርክሪት መስመሩም ብሔራዊ ጥቅምና የዜጎችን ክብር አልፋና ኦሜጋ አድርጎ ይዟል።